እጅግ የናፈቀኝን ሰው ማንሳት ፈልጋለሁ። ሁዱን እንዲያደረግኩት ያው ወንድማችን በጣም ስለናፈቀኝ ላይቭ በቅርቡ ይመጣል እየተባለ እየጠበቅን ነው። አይ ሆፕ ባለበት በጣም ሰላም እንደሚሆን ተስፋ እንዳልቆረጠብን የሸዋ ክሊል ተቀራሽቶ በመሰቀሉ በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱ በመቀበሩም እማጸናለው። ጌቶች ሆይ ከኃጢአታችን ሁሉ ይቅርትሉ ዘንድ ከኃጢአትን ፍዳ ሁሉ ታድኑ ዘንድ እንማጸናችኋለን፣ ለዘላለሙ አሜን። ጥለኝ እንዴት ቀርማችኋል? እንዴት ቀርማችኋል? እንዴት ቀርማችኋል? እዚህ ያደረሰን አምላካችን አባታችን እግዚአብሔር ክብር ምስጋና ይድረሰው። በጣም እጅግ ደስ የሚል የሚያምር ቀን ነው። ስለ ሁሉም ነገር እግዚአብሔር የተመሰገነ ይሁን። ኒቆዲሞስ ሳምንት ነው ይሄ፣ ሳምንትና ትንሽ ስለ ኒቆዲሞስ ብናወራ ምን ይላል ብዬ የመጣሁኝ ድንገት ድንገት ነው ሀሳቡ የመጣው። ኒቆዲሞስን ስናስብ ሶስት መሰረታዊ ጥሩ ነገሮች በቃ መንፈሳዊ ሕይወታችንን ሊያሳድጉ የሚችሉ ሶስት ነገሮችን እናያለን። የመጀመሪያው ሰው የፈለገ ቢማር ባለጸጋ ቢሆን መልከኛ ቢሆን ስልጣን ቢኖረው ሁሌም የሆነ ነገር ይጎለዋል። ሁሌ ጊዜም የሆነ ነገር ይጎላል። ያንን የጎደለ ነገር ግን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 እችን ጥቅስ ያዙልኝ ባካችሁ፣ ምሳሌ 21 አምስት ላይ ችኩል ሰው ለመጉደል ይቸኩላል ይላል። ችኩል ሰው ለመጉደል ይቸኩላል እና ለመጉደል እንዳንቸኩል እግዚአብሔር ይርዳ። እንደ ኒቆዲሞስ አልገባኝም፣ ካረጀ ከሸመገለ በኋላ ሰው እንዴት ወደ እናቱ ማይጸን ሊመለስ ይችላል? ያ በቃ በጣም ደስ የሚል ኳሊቲው ነው። አልቸኮለም። ከዛ በኋላ ጌታ ራሱ ምን አለው።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 አይነው ወንጌል ልትገባን በራልን ኢየሱስን አገኘ ነው ምናምን ብላችሁ ከቤተ ክርስቲያን ወጥታችኋል። ነገር ግን እስኪ እውነት እንነጋገር ከተባለ ጥያቄ አይፈጠርባችሁም? በቆማችሁበት ቦታ አምልኮውን ስታዩ ዝማሬውን፣ ጭፈራውን፣ ዝላዩን ምናምን ስታዩ ጥያቄ አይፈጠርባችሁ? ኖርማል፣ ችግር የለውም መንፈሳዊ ሳትሆኑ ቀርታችሁ ወይ ደግሞ ጉድለት ጠፍቶባችሁ ወይ የሆን ነገር ተፈጥሮ አደለም፣ ጉድለት መጥቶባችሁ አደለም፣ እናንተ ጋር ኃጢአታችሁ በዝቶ አደለም፣ ጥያቄ ይፈጠራል። እውነት ጋ እስካልቆማችሁ፣ እውነት ጋ እስካልጋሄዳችሁ ከጨለማ ወደ ብርሃን። ኒቆዲሞስ ከጨለማው አለም ወደ ብርሃን ወደ ሆነው ኢየሱስ ክርስቶስ ነው የመጣ። ወደ ብርሃን ሲመጣ ደግሞ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 በብርሃን የተመላለስን ከብርሃኑ ጌታ ጋር እንድንኖር እሱ ይርዳን። በመጨረሻም የኒቆዲሞስን ድፍረቱን፣ ጽናቱን፣ ተጋድሎውን፣ ቅድስናውን፣ በረከቱን ያድለን። ይህን ያህል ካልኩኝ ይበቃኛል። ይቆየን። ሰላም ክርስቲያኖች፣ እንዴት አላችሁ? እስቲ ዛሬ የጌታችን የኢየሱስ ክርስቶስ ህማሙን ከሚናገሩ የቤተክርስቲያናችን ቅዱሳት መጽሐፍቶች ውስጥ አንዱን ላንበብላችሁ። በስምአብ ወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የካህናቱ አለቃ ከአደባባይ መካከል ተነስቶ እልህን ያህል ሲያሳጡ አንድ ስንኳ አትመልስምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን ኢየሱስ ግን ዝም አለ፣ ምንም አልመለሰም። ደግሞም የካህናቱ አለቃ የብሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆን ተነግረኝ ዘንድ በሕያው እግዚአብሔር እማጸናለው አለው። ጌታችን ኢየሱስን መልሶ እኔ ክርስቶስ እንደሆን አንተ ትላለህ አለው። እነሆ የሰው ልጅ በሰማይ ደመና ተቀምጦ ኃይል ባለው ስልጣን ሲመጣ ታዩታላችሁ። የካህናቱም አለቃ ልብሱን ቀደደና እንዲህ አለ፣ እነሆ ስድቡን ሰማችሁን! ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ አላቸው። ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታችን በኢየሱስ ክርስቶስ ፊት ላይ ያበዛላቸው ዘንድ በአፋቸው ውሃ እየጨመሩ ምራቃቸውን ሰባ ሶስት ጊዜ ታፎበት። ፊቴን አይቶ የሚድን የለም ብሎ በተናገረ በጌታችን ፊት ላይ ታፎበት። እርሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ መራቅን በፊቱ ላይ በመቀበሉ በኃጢአት የጠቆረና የኃጢአት ቅባት የተቀባ ፊታችንን ደስ በሚያሰኝ ቅባት አበራለን። ጌቶቼ አብ መንፈስ ቅዱስ ሆይ አደራላችኋለሁ። እመቤቴ ማርያም ሆይ አንቺንም ማጸንሻለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበላቸው መከራዎች ሁሉ ሁለተኛም በመቸንከሩ የሸዋ ክሊል ተቀራሽቶ በመሰቀሉ በመሞቱም ወደ ሲኦል በመውረዱ በጦር በመወጋቱም በመቀበሩም እማጸናለው። ጌቶች ሆይ ከኃጢአታችን ሁሉ ይቅርትሉ ዘንድ ከኃጢአትን ፍዳ ሁሉ ታድኑ ዘንድ እንማጸናቸዋለን። ለዘላለሙ አሜን።